ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናቸው እኛለን። ፈጣሪ ይመስገን። ውድ ቤተሰቦች እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን። ቤተሰቦች ዛሬ እንግዲህ ለየት ባለ በአሪፍ ሀሳብ ነው የመጣሁት። ማለትም እስከ ዛሬ ለየት ባለ ቪዲዮ ማለት ነው። በፕራንክም አይደለም። ዛሬ ዳዬን የማመሰግንበት ቀን ይሁን ብዬ መርጫዋል፣ ነው ማለት ነው። ቤተሰቦች ያው ሁሌም አመሰግነዋለው፣ ሁሌም ፍቅሬን እገርጽለታለው፣ ግን በሚዲያ ደግሞ ዛሬ ለምን አይሆንም? ለምን ሁሌ ፕራንክ አድርገዋለው፣ ለምን ሁሌ አስደነግጠዋለው ብዬ አስቤ ዛሬ ላመሰግነው ነው ማለት ነው፣ በእናንተ ፊት ማለት ነው። እና ቤተሰቦች ዳዬ ምስጋና ሲያንስበት ነው። በጣም ምርጥ ምርጥ ባል ነው። ባል ብቻ አይደለም፣ ምርጥ አባት ነው። አባትም ብቻ አይደለም፣ እናትም ነው፣ ለኛ ለኔም ለልጄም ማለት ነው። እና በዚህ አጋጣሚ ዳዬ በጣም ነው ማመሰግነው፣ የኔ ወድ ባል በጣም ነው መወደ። ኑርልኝ፣ እግዚአብሔር መጨረሻችንን ያሳምርልን። አልችልም፣ ቤተሰዎች፣ ስለሱ ማውራት እንባ ነው የሚቀድመኝና ዛሬ ደግሞ የደስታ ቀን ነው፣ እና አላለቅስም፣ ማልቀስ አልፈልግም። እና እናንተም አመስግኑልኝ ማለት ነው፣ ውድ ቤተሰቦች። ማለት እንዴት እንደምነግራቸው አላቅም። ማለት መልካም አባት ነው፣ መልካም ባል ነው ብያቸዋለሁ። እና ለእኔ ደግሞ ከእርግዝና የጀምሮ ወልጄ እስካሁን ባለሁበት ድረስ ማለት ነው እርግዝና ላይ ከስሬ ሳይለይ ማለት ሁሌም ከጎኔ ነበረ። ሲያመኝ ታሞ ማለት ይሄ የባሎች ግዴታ ነው አውቃለው። በእርግጥም ግን ሁሉም ወንድ አንድ አይደለም እና የእሱ ለየት ይላል እና የሚገርማቸው አራስ ቤት እራሱ በቃ አንቺ ተኝ ብሎ እኔን አስተኝቶ እንደገና ማሚን ይዞ እሱ በቃ ብቻ እንዴት ብዬ ላስረዳችሁ ብዙ ብዙ ነገር ነው እሱና ይሄ ከብዙ ጥቂቱ ነው የነገርኳችሁ። እና በጥቅሉ ላመሰግነው እና በዛው ፍቅሬ ልገልጽለት ነው እና ያው እንደነገርኳችሁ ሁሌም ነው ፍቅር የምገልጽለት እና በአደባባይ ዛሬ እና ደግሞ እናንተም እንድታመሰግኑልኝ። እንደዚህ አይነት ወንዶች ደግሞ ሊበረታቱ ይገባል። ብዙ ጊዜ የምንሰማው ነገር አለ፣ ስለ ወንዶች መጥፎ ነገር ምናምን የምንሰማው ነገር አለ እና ጥሮች እንዳሉ ሁሉ መጥፎም አሉ። መጥፎ እንዳሉ ሁሉ ደግሞ ጥሮችም አሉ። ሁሉም ሰው ያው ሙሉ አይደለም ለማለት ነው። ቤተሰቦች፣ እና ውድ ቤተሰቦች እናንተም አመስግኑልኝ። መልካም ባል፣ መልካም አባት ስለሆነልን በጣም እናመሰግናለን። እንግዲህ እግዚአብሔር መጨረሻችንን ያሳምርልን፣ ለንስሐ ሞት ያብቃን። በጣም ነው መወድ እግዚአብሔር እድሜና ጤና ይስጥ ከክፉ ነገር ሁሉ ይሰውርክ እና በጣም ወዳሃለሁ ዳዬ። መልካም ባል ስለሆንክልኝ በጣም አመሰግናለው። በጣም ወዳሃለው ኑርልኝ። እግዚአብሔር መጨረሻችንን ያሳምርልን፣ ለንስሐ ሞት ያብቃን አሜን። እና ውድ ሰዎች በቃ ሌላ ሀሳብ ውስጥ ገባሁኝና ይቅርታ። ዛሬ እንደነገርኳችሁ ያው ባሪክ ቪዲዮን የመጣሁት ስጦታ ገዝቼለታለው፣ እና ብዙ ብዙ ነገር ነው ያለው። ቤተሰቦች እሱንም የማሳያችሁ ይሆናል እና ደግሞ ከሚወደው ምግብ አንዱን እሰራለታለው ማለት ነው። እናንተ ብቻ የትም እንዳትሄዱ አብራችን ቆዩ። መጀመሪያ ምግቡን እንሰራለን፣ አዘገጃጀቻለሁ ያው እንዳይረዝም ብዬ መጀመሪያ አዘገጃጀቻለሁ። አሁን ትንሽ ነው የሚቀረው እሱን እንሰራለን፣ ስጦታውን አሳያቸዋለሁ። እኔም እንደዚህ አልጠብቀውም፣ ልብስ እቀይራለሁ። በትግ ልብስ ቀያይሬ ብዬ እራት አዘገጃጅቼ ምናምን፣ ስጦታውንም አዘጋጅቼ እጠብቀዋለሁ ማለት ነው ዳዬ ሲመጣ። እና የትም እንዳትዝሩ እስከ መጨረሻ አብራችን ቆዩ። ውድ ቤተሰቦች እንወዳቸዋለን ነው። ምግቡን እንስራ እንግዲህ። ቤተሰቦቻችን ቅድም እንደነገርኳችሁ ነው በጣም ከሚወደው ምግብ አንዱን ነው ምንሰራለት ብያቸዋለው፣ እና ቆንጆ አድርገን አጣፍጠን እንሰራለታለን ማለት ነው። ቅድም እንደነገርኳችሁ እንግዲህ አብዛኛውን አዘጋጅቻለሁ ብያቸዋለው ቪዲዮ እንዳይረዝም ማለት ነው። እኔ ያዘጋጀውትን አሳያችኋለሁ። ምናልባት በዛ አሰራሩ ማየት ከፈለጋችሁ ማለት ነው። እዚህ ጋር ገንፈል ያለ መኮረኒ አለ፣ ወተት አለ። እዚህ ጋር ቃሪ አለ፣ ስጋ አለ። እዚህ ጋር ሽንኩርት እና ቅመሞች አሉ። እና በጣም የሚወደው ምግብ ነው ብያችኋለሁ። አጣፍጬ ቆንጆ አድርገን አብረን እንሰራለታለን ማለት ነው። ቤተሰቦች ዳዬ ብዙ ጊዜ ቀለል ያለ ነገር ይወዳልና እኛም ቆንጆ አድርገን አጣፍጠን እሰራለን። አለ ድስቱ ግለዋል። ኦልሬዲ መጀመሪያ እዚህ ጋር ኩኪንግ ክሬም ቢኖር ኩኪንግ ክሬም ነበረ የሚሆነው። እኔ ግን በኩኪንግ ክሬም ፋንታ ተጠቀማለሁ ማለት ነው። ያለው ባይላው እንትን ማስጌጥ ነው ሽንኩርታችን እየተጠበሰች ነው ከዛ ሽንኩርት ከተጠበሰ በኋላ ስጋውን ጠብሰዋለሁ ማለት ነው ከዛ ከስጋ በኋላ ቅመም ቅመሞቹን አርጌ ጥብስ ካለ በኋላ ቅመሙ ቅመሞቹን አድርጌ ከዛም በኋላ ወተቱን አደርጋለሁ ልክ ወተቱ እንደፈላ ማካሮኒን ጨምራለሁ ማለት ነው። ጫውም እንደዛ እንዳለ ሆኖ ማለት ነው። በጣም ቀላል ነው ግን እንዴት እንደሚጣፍጥ እስኪ ሞክሩት። ቤተሰቦች፣ ሰዎች ከዚህ ያልሞከራችሁ ካላችሁ ሞክሩት። በጣም ሲምፕል ስራ ነው ግን በጣም ነው የሚጣፍጠው። የሆነ ስቸኩሉ ለማለት አንዳንድ እንጀራ ሳይኖር ምናምን የችኮላ ምግብ ስትፈልጉ ቶሎ ቶሎ የሚደርስ ቶሎ የሚደርስ ምግብ ስትፈልጉ ይህ በጣም ፍቱን ነው። እናም ደግሞ በጣም ይጣፍጣል። በተዘተ ልቤን ወረሰው ኧረ ፍቅር ፍቅር የፍቅር አለኝ ታዬ ኳዴ የትዳሬ የልቤሰው ያንተ ነጃ በኔ በኩል ተዘተ ልቤን ወረሰው ኧረ ፍቅር ፍቅር የፍቅራለ ታይኳዴ የትዳሬ የልቤ ሰው ያንተን እንጃ በእኔስ በኩል ተዘተ ልቤን ወረሰው እረ ፍቅር ፍቅር አይ ፍቅር የፍቅራሌኝ ታይኳ የትዳሬ የተዳሪ የልብ ሰው የአንተን እንጃ ብን ሰበኩ ግባችን ደርሳለች። ትንሽ ነው የቀረው ማለት ነው። እማንዴት እንደሚያምር ላሳያችሁ። በጣም ነው የሚያምረው፣ ብሉኝ ብሉኝ ይላል ማለት ነው እና በጣም ቆንጆ ሆኗን የደረሰው በስመ አብ ሲያምር ቤተሰቦቻችን እንግዲህ እንዴት ተጠዳድፌ እንደጨረስኩት ማለት ነው። ዳይ ደውሎልኝ ነበረ የመጣው ነው ብሎኛል። እና ትንሽ ነው የቀረውን ሊያልቅ ማለት ነው። እስኪያልቅ ድረስ እኔ ልብሴ ቀያይሬ ቴብልን አዘጋጅቼ ምናምን ጠብቀዋለሁ ማለት ነው። ቤተሰቦች የትም እንዳትሄዱ አብራችሁ ቆዩ። እንግዲህ ቤተሰቦቻችን እንደዚህ ምር ብሎብኛል። እንዴት አያችሁ? አላማረብኝም? እና ቤተሰቦች ቅድም ድንግርኳቸው ጥድፍድፍ እያልኩኝ ነው የተዘገጃጀሁት። በተቻለኛ አቅም እንግዲህ ቆንጆ ለመሆን ሞክሬያለሁ ማለት ነው። ያው ዓላማዬ ዳዬን ለማስደሰት ነው። ደስ ይለዋል ብዬ አስቤያለሁ፣ አስባለሁ ማለት ነው። እንግዲህ እንደምታዩት ራቱንም አቅርቤያለሁ፣ ሻማ፣ ወይን ምናምን አቀራርቤያለሁ። በተቻለኛ አቅም እሱን ሊያስደስተው የሚችለው ነገር አድርጌያለሁ ማለት ነው። እና በጣም ደስ የሚለው ይመስለኛል የዋና ዓላማዬ ዛሬ እሱም ለማስደሰት እና ለማመስገን ነው። ሁሌም አመሰግናለሁ ቅድም እንደነገርኳቸው ዛሬ በእናንተ ፊት ይገባዋል ስላሰብኩኝ ነው። ሌላው ደግሞ ቅድም ያልኩት ስጦታ ናች። እንዴት እንደምታምር ይታያቸው ከሆነ እኔ በጣም ነው የወደድኩት። በጣም ነው የሚያምረው። እሱም የሚፈልገው ሰዓት ነው እና ደስ የሚለው ይመስለኛል ቤተሰቦች እና የሆነ ችኩል ችኩል እያልኩባቸው ነው እንግዲህ ይቅርታ አርጉልኝ እየደረስኩ ነው ስላ ላይ ነው እሺ ደውዬለት ነበረ እየደረስኩ ነው ብሎኛል እና ለዛ ነው ችኩል ችኩል ልመልባቸው እንግዲህ የትም እንዳትሄዱ አሁንም አብራችን ቆዩ አሪፍ ጊዜ የሚኖረን ይመስለኛል ቤተሰቦች የትም እንዳትሄዱ እሺ ቤተሰቦች እቺ ግን ልደብቀው እና እራት ከበላም በኋላ እሰጠዋለሁ ማለት ነው እንዳይ እዚህ ጋር ልደብቀው እና ቤተሰቦች ወይኑ አሁን ልግዳው ወይስ ከመጣ በኋላ ይሻላል? አይ በቃ ከመጣ በኋላ ቀደዋለሁ ማለት ነው። እራቱን ሳይቀዘቀዝብኝ እንደሚደርስ ጠርሶ አደርጋለሁ። በነገራችን ላይ ሰውንም ፕራንክ ማድረግም እንደገና ሰው ሰርፕራይዝ ማድረግም ሰው ለማስደሰት መሞከርም የሆነ ስሜቱ በቃ የሆነ የተለያየ ነው እና ብቻ ደስ ይላል እግዚአብሔር ይመስገን እ ሻማ እንዴት አያቸው አታምረም በጣም ታምራ እና ሽታው ለዋላት እና ደስ ትላለች በዛኛው ሻማ ፋንታ እንግዲህ ይህንን አበራው ማለት የሆነ ቀደም ብዬ ብዘጋጅበት ብዙ ነገር ላረቅችን ነበር እውነቱን ለመናገር ግን ቀደም ብዬ አልተዘጋጀውበትም። ቅርብ ሰዓት ነው ይህን ሀሳብ የመጣልኝ ማለት ነው። እና በቃ የሆነን ሰው ለማመስገን ግዴታ ብዙ ፕሮሰስ ማብዛት አያስፈልግም። ባለው ነገር በቃ ቤታችን ባለው ነገር በምንችለው ማድረግ እንችላለን ብዬ በማሰብ ነው። እናንተም እንደዛ አድርጉ ማለት ነው። ውድ ቤት ሰዎች እንግዲህ ዳዬን እንጠብቋለን። ምግቤንም አቀጠቀጠብኝ። ደረስኩ፣ ደረስኩ፣ ደረስኩ ብሎ ተጠዳድፍ ያቀራረቤ ምግቡ ሊቀጠቅጦ ነው እሱ ሳይደርስ ማለት ነው። እና ዓይን አይኑን እያየወት ነው ልብላው እንዲ የጎመንጃው ነው እና መቅመሳው እ እንዲ ሻማ የጠፋች ቤተሰቦች አባቴ

የምትወደው ምግብ ደስ አለህ። ማ ምንድን ነው? ሻማ አምሮብሻል። አመሰግናለው፣ በጣም አመሰግናለው። ዛሬ አንተ ቀን ነው። መጀመሪያ ግን ምግቡ እንዳይቀዘቅዝ እንብላ። ቶሎ ደረስኩ ብለኸኝ እኮ አቅርብ፣ እንዴት ተጠላልፌ እንዳቀረብኩትና

አይ ደስ ይላል። እና ቆይታ እንዴት ነበር? ቆይታ አሪፍ ነበረ እና ወደድከው ይጠፍጣል ወይ? በጣም ነው የተመቸኝ። ማርያምን፣ የተባረክ ይሁንልህ አባቴ። ግን ምን በተመለከተ ነው ምን አንተ ለማስደሰት ነው። ሲንቀጥል ደግሞ ላመሰግንህ ፈልጌ ነውየምንስከ በቃ መልካም ባል ስለሆንክልኝ፣ ጥሩ አባት ስለሆንክ እና ሁሌም ነው የማመሰግንህ። ለቤተሰቦች ነግራቸዋለሁ እና በጣም አመሰግናለው። እግዚአብሔር እድሜና ጤና ይስጥልህ። ይሄ የሰጠህን ልብ እግዚአብሔር አይንሳህ። አሜን። እና በጣም እኔም በማክርዬም ስም በጣም አመሰግናለሁ። በጣም መልካም አባትነህ እና ምግብ ብላና ደግሞ የሚገርም ስጦታ አለክ። በጣም ነው ማመሰግናል። ማርያም እግዚአብሔር አክብረ አሜን። አባት ግን ባልና ሚስት መመሰጋገን ማለት መመሰጋገን ሳይሆን መመሰጋገን እንዳለ ሆኖ ሁሌም ነወድሃለው መደት ታውቃለህ፣ ፍቅሬንም ለመግለጽ ነው። እና አንዳንዴ የሰው ልጅ መልካም ነገር ያለ መልካም ነገር ሲያደርግ መመስገን አለበት ብዬ አስባለሁ። እኔ ማለት ነው በጣም ምንእና ባቴ መልካም አባት ቅድም የመገርፋቸው ነበረ መግቢያ ላይ ና እኔ በእርግዝና በእርግዝና ጊዜ ያለው ወቅት አይረሳም። እንደሆነ ደግሞ ወልጅም ማለት ነው እና ሁሌም ካጠገቡ ያልተለየህም የሚገርማቸው ቤተሰቦች ሐኪም ቤት ስወልድ ሶስት ቀን አልተኛም እና በቃ ከባድ ነበረ። ብዙ ብቻ ከዚህ በፊትም ያለው ነገር ነግረናቸዋል ቪዲዮ ላይ እና ከባድ ጊዜያት ነበር ያሳለፍ ነው። ሶስት ቀን እንዲስጥ ብሎ ሳይተኛ ከጎኔ ነበረ። ወልጄም እቤት ውስጥ በእርግዝናይ ጊዜ ወልጄ ራሱ ቅድም እንደነገርኳቸው ነው ለዴት ማክሪዬ ስታስቸግር በቃ አንቺ ረፍት አድርጊ ብሎ እሱ ቁጭ ብሎ የሚያድርበት ቀን ነበር እና ብቻ ብዙ ነገር አሳልፈናል። እግዚአብሔር ይመስገን እና በጣም አመሰግናለው። መልካም አባት፣ መልካም ባሉ። አሁን ማክሪ መናገር ብትችል እሷም ታመሰግን ነበር። ምስጋና በዛብን። ምስጋና እና እኔም አመሰግናለሁ ማለት አንደኛ፣ ይሄ ሁሉ ማድረጌ ይህን ያህል አደረግኩም የምለው ነገር የለኝም። ሲቀጥል ደግሞ ግዴታዬ ነው። ምንም ነገር የማድረግ አንችንም፣ የመንከባከብ ልጅንም የመንከባከብ ግዴታ አለብኝ እና ግዴታዬም ስለሆነ ነው። እና እኔ ደግሞ ተሰማኝ ምንም ነገር እንዳላረኩላችሁ ነው። አንቺ ምንም ነገር አላረኩልሽ ብዬ ነው በውስጤ ማስበውና እና በእግዚአብሔር ፍቃድ ወደፊት ያኑረንና ማድረግልሽን ነገር አባት ከበቂ በራ በእውነት እንደኔ ምንም እንዳላረኩልሽ ነው። አሁን ያወራሽ ሁሉ ብዙ ጊዜ እኔ እንዳረኩት እራሱ አልቆጥረውም በእውነት ነው የምልሽ እና ግዴታዬ ስለሆነ ነው እስካሁን ያረኳቸው ከልቤም ስለሆነ መሰለኝ ያረ ያረኩልሽ ያህል አይሰማኝ ምንም ነገር ማለት ነው እና ይናንቺ በጣም ትንሽ ነገር ነው ሀይሌ መጨረሻችን እንግዲህ በጣሪያ ያሳምርለን

የፍቅር አለኝ ታይ ኳዴ የትዳሬ የልቤ ሰው ያንተን፣ እንጃ በኔስ በኩል ትዝታ ልቤን ወረሰው። እረ ፍቅር ፍቅር አይ ፍቅር በጣም እውነት በጣም ገራሚ፣ ቀለል ያለ በጣም በጣም የሚጣፍጥ ገራሚ ገራሚ የሆነ ተረት ነው። እውነት በጣም በጣም አሜን፣ አሜን ምድልን። እንግዲህ ከተመሰጋገንን ከጠገብን አይቀር ወደ ስጦታውን እንሂድ። ከቡድሽ ነው ስጦታ አለ። ያው ለአንተ የሚመጠንህ ባይሆንም ግን እንደዚህ ላመሰግን የስጦታ ትንሽ አለ እንዴ? የስጦታ ትንሽ አለ እንዴ? አይ የለውም፣ ግን ለመሰግነት ታስብ ትንሽ ይብጡ ስጦታ አመሰግናለሁ። ውስጡ ሳታይሆኑ የስጦታ ትንሽ የለውም አልከኝ አይደል? አመሰግናለሁ። ሰጠው ያለኝን ማለት ነው። አመሰግናለሁ። እግዚአብሔር ይስጥ። ምንም አይደለም። ደስ አለህ?

ደስ በጣም ነው ደስ ለኝ ማሪያ ማለት ይመሳሰል የራቱ የሚያምር ዓላማ ይሄ ነበር። በቃ አንተን ማስደሰት ነበረ። ስጦታውን ሳይሆን አልችልም። ስጦታውን ሳይሆን ለየት ያለ ቀለል ያለ ለየት ያለ ራት ምን ነው? ለየት ያለ ራት ትሰሪ ያለሽ፣ በነገራችን ላይ እኮ ትሰሪ ያለሽ ግን፣ የዛሬዋ ግን በጣም የሆነ አንተለ ስፔሻል ነው። ከምወዳቸው ምግቦች መድብሽ ያልኩት ያው ምግቡን ነው ችግር የለውም። ሌላ ጊዜ ግን ማልሰራል አስመሰልከው። ስጦታውን ግን ስጦታውን ግን አትቸገር፣ ከምር አትቸገር። ምግቡ ላይ ትኩረት አበዛ። ሌላ ጊዜ ማልሰራል የሚመስላል ወይስ በተለየ መንገድ ስለምትወደው በተለየ መንገድ ቀበቀን? እሺ አባቴ፣ በቃ ደስ ይላል። በጣም ደስ ብሎኛል። እኔ አላማዬ አንተን ለማስደሰት ነው። ያን ያህል ነገር እንትን አላልኩም፣ በእርግጥ ግን በትንሹም ቢሆን ላስደሰትህ ብዬ ነውና እና በዚህ ምን ተረድቻለሁ? የሰው ልጅ ግዴታ ትልቅ ነገር እንትን አይለውም፣ ለማስደሰት ትንሽ ነገር በቂ ነው። እና የምትወደው ምግብ ብቻ ስለሰራሁልህ ነው ደስ ያለህ። እና በጣም ደስ ብሎኛል። እግዚአብሔር ደስታህን አይንፈቅ። በጣም ደስ ብሎኛል። እውነት ማለት እኔን ለማስደሰት ይናል ይሁሉ ትናነሽ ማለት ጎንበስ ቀና ብለሽ ይሄ ሁሉ ያስበሽ ተጨንቀሽ ምን ብለሽ ይሄ ሁሉ ትንብለሽ ድካመሽ ሁሉ ነገር አለና፣ እኔን ለማስደሰት ይሄ ሁሉ ስላደረግሽልኝ በጣም ከልብ ነው፣ ከልብ ነው ማመሰግነው ይገባል። በጣም ነው ማመሰግነው፣ በጣም ነው መወድሽ፣ በጣም ነው ማፈቅረሽ። ከሁሉም ከሁሉም በላይ ደግሞ አበባ የመሰለች ማክሪይን ስለሰጠሽኝ በጣም በጣም ነው። በጣም ነው ማመሰግነው፣ በጣም ነው መወድሽ፣ ከልቢ በጣም በጣም ነው ማፈቅረሽ። ደስ ስላለ በጣም ደስ ብሎኛል። እግዚአብሔር ይመስገን። አላማ ናንተን ማስደሰት ነበረ። ከዚህ በተሻለ ደግሞ ጥሩ ጥሩ ነገር እያረኳስ ደስትሃለ ማለት ነው። ከእግዚአብሔር ጋር እና ይለየን፣ መጨረሻችንን ያሳምርልን። እንግዲህ ቤተሰቡ የቀረውን ደግሞ ወይናችንን እየጠጣን ፈታ እያለን እናሳልፋለን ማለት ነው። አሁን እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን።